ሰላምና ትህትናን ለማስተማር በአህያው ርንጭላ ላይ ተቀምጦ ኢየሱስ ክርስቶስ ወደ ኢየሩሳሌም የገባበት የሆሳዕና በዓል በቦሌ ደብረ ሳሌም መድኃኒ ዓለም ካቴድራል በድምቀት እየተከበረ ይገኛል። የእርቅና የይቅርታ ምሳሌ የሆነውን የዘንባባ ዝንጣፊ በመያዝ ካህናት፣ የሰንበት ትምህርት ቤት ወጣቶች እንዲሁም በርካታ ምዕመናን በካቴድራሉ ተገኝተዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን እንዲያደርሰን ምንተስኖት ይልማ ሁነቱን ሲከታተል ቆይቶ ዘገባዎችን የሚያደርሰን ይሆናል። ምንተስኖት ባለህበት እንዴት ውለሃል? እስኪ በቦሌ የመድኃኒዓለም በዓሉ በምን በምን መንፈሳዊ ሁነቶች ተከበረ የሚለውን እስኪ ሀሳቦችን አጋራን። አመሰግናለሁ ብሩክ። አንተም እንደገለጽከው እንግዲህ የሆሳዕና በዓል በድምቀት እየተከበረ ነው የሚገኘው። አሁን እኔ እዚህ በምገኝበት በቦሌ ደብረ ሳሌም መድኃኒያለም ካቴድራል ከሌሊት ጀምሮ የተለያዩ መንፈሳዊ ስነ ስርዓቶች እየተከወኑ እዚህ ሰዓት ላይ ይደርሰናል ማለት ነው። ከቅዳሴው ስርዓት ጀምሮ የተለያዩ ስርዓቶች በካህናት ሲተገበሩ ነበረ። እንግዲህ እንደሚታወቀው የሆሳዕና በዓል ኢየሱስ ክርስቶስ ከቤተፋጌ ወደ ኢየሩሳሌም በአህያይቱና በውርንጭላይቱ ላይ ሆኖ ወደ ኢየሩሳሌም የገባበትና ህዝቡም የዘንባባ ዝንጣፊ ያቀረቡበት ወይም ያነጠፉበት ሆሳዕና በአርያም ተብሎ የተዘመረበት በዓል ነው። ይህንን ታሪካዊ በዓል ምክንያት በማድረግ በዚህ በቦሌ ደብረ ሳሌም መድኃኒያለም ካቴድራልም እንደዚሁ የሰንበት ትምህርት ቤት ወጣቶች ልብሰ ተክህኗቸው ለብሰው ዘንባባ የዘንባባ ዝንጣፊ ይዘው ሆሳዕና በአርያም እያሉ ሲዘምሩ ነበር። በጣም የተለየ ነገር የተመለከትኩት እንግዲህ የአህያይቱና በአህያይቱ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም የገባበትን የሆሳዕና በዓል ምክንያት በማድረግ ወጣቶቹ አህያ አዘጋጅተው ስዕላ ድኖ በአህያዋ ላይ በማድረግ እንደዚሁም በሰዓቱ የነበረውን ድባብ ለማመላከት የተለያዩ መንፈሳዊ ትርኢቶችንም እንደዚሁ ሲያቀርቡ ነበረ። የተላለፉ መልእክቶች አሉ። የሆሳዕና በዓል የሰላም በዓል ነው። ስለዚህ ሰላምን ልንሰብክ ከህዝቦችም ጋር በሰላም ልንኖር ይገባል። የሆሳዕና በዓል የፍቅር በዓል ነው። እንደዚሁ በመተሳሰብና በፍቅር እንደዚሁ ህይወታችንን መምራት አለብን። መንፈሳዊነት በአንድ ወቅት የሚቆም ብቻ ሳይሆን በቀጣይነትም እንደዚሁ ከህዝቦች ጋር በሰላም በመረዳዳት ማሳለፍ ይኖርብናል የሚሉ የተለያዩ መልእክቶችም እንደዚሁ ሲተላለፍ ነበር። እንግዲህ እንደሚታወቀው ከዚህ ከሆሳዕና ክብረ በዓል በኋላ ሰሞነ ህማማት ነው የሚቀጥለው። በሰሞነ ህማማትም ወቅት መንፈሳዊ ተግባራት እንደዚሁ ተጠናክረው መቀጠል አለባቸው የሚሉ መልእክቶች ሲተላለፉ ነበር። በአጠቃላይ በርካታ ምዕመናን የተሳተፉ ካህናት የተሳተፉበት እንደዚሁም የሰንበት ትምህርት ቤት ወጣቶች የተሳተፉበት የደመቀ የሆሳዕና በዓል በዚህ በቦሌ ደብረ ሳሌም መድኃኒያለም ካቴድራል ማሳለፍ ችለናል ማለት ነው። እንግዲህ ለመላው የእምነቱ ተከታዮች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን በሙሉ መልካም የሆሳዕና በዓል እንዲሆን በቀጣይም የሚኖረው የሰሙነ ሕማማት መንፈሳዊ ተግባራት የሚከናወኑባቸው እንደመሆኑ መጠን መልካም የሰሙነ ሕማማትም እንዲሆን በመድረክ ላይ መልእክት የተላለፈበት በዓል አሳልፈናል። ለጊዜው ያለኝ መረጃ ይህን ይመስላል ብሮክ